አብርሽና ፍቅር ተዛዝለው መጡ። ተሸክሟታል፣ ለፍቅር ማለት ነው። አብርሽና ብድር በምድር እየተባባሉ እንግዲህ ሊያልቁ ነው መሰለኝ እነዚህ ልጆች። በሰላም ነው እናንተ። አብርሽና ፍቅር ሩታ ማለት ነው። ማለት ፍቅር ፍአድስ ለማልሰጥ ነው እኔ አላቅም። ለማንኛውም ጋይስ ሰላም አለይኩም ወራህመቱላሂ በረካቱ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ብዙም እነግራችሁ ነገር ይኖራል ማለት ነው። በዚህ አጋጣሚ ለበብላችሁ ስሙ። በመቀጠል ደግሞ እናንተም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። አሁን ደግሞ አብርሽና ፍቅር እንግዲህ ተዛዝለው መጡ። በጉጉት ጠብቁን ዛሬ ማታ ብለው እንግዲህ የቀለበት ምልክት አድርገው ብቅ አሉ ማለት ነው። ነገ ደግሞ ሩታ ከይሳቅ ጋር በይሳቅ ቤት ባበደ ቪዲዮ ይመጣሉ ማለት ነው። ለምን ወሬ ያመልጣችኋል? አልነግራችሁም። እነግራችኋለሁ። እኔ እኔማ እነግራችኋለሁ። ሞታታለሁ እንጂ እናገራለሁ። ቀልድ የለም በመናገር ማለት ነው። ነገ ባበደ ቪዲዮ ሮታ በሂሳቅ ቤት ትመጣለች። ዛሬ እንግዲህ አብርሽና ፍቅር እንግዲህ ተሸክሟታል። መኪና ከፍቶ ምናምን አመጣት ማለት ነው። እና ታምራላችሁ። ኧረ ዛሬ አታምሩም ለሻምራቹ አልመጣችሁም እንደባለፈው ማለት ነው። እና ለማንኛውም ምን እንጠብቅ? ቀለበት ነው ወይስ ሰርግ ነው ወይስ ምንድን ነው? አላቅም ማለት ነው። ያው መጥተዋል። ፉአድ ፉአድ የበላጅ ባልጮኋለ ፉአድ የበላጅ ባልጮኋለ በቤቱ ራሱ ጠፋ። ፍቅር፣ ቀጥ ብለሽ አምጪው። እውነት ለመናገር ቀጥ ብለሽ አምጪው። የተወሰደሽው ነው እሱ። ለምን አይሰራም? ያቺ ልጅ ለምን ቀለበት አያደርግላት ማለት ንካ ለምን አያስርላትም ማለት ነው። እንዲያስርላት አድርጊው። እውነቴ ነው የምልሽ አድርጊው። በቃ እና ተሰጣጡ በቃ ተቀያየሩ። እና ለማንኛውም ውድ ቤተሰቦች እንግዲህ አብርሽ ናፍቀረው ናት ለመናገር የቀለበት ምልክት አደርጋውላችሁ ብቅ ብለዋል ማለት ነው። ስለዚህ ማታ እስከሚመሽ ድረስ ይጭነቃችሁ። እውነቴን ነው የምላችሁ እኔ ለማየት እንዴት በጉጉት እንደምጠብቅ እኔ ለሞትላችሁ በጉጉት ነው የምጠብቀው። ሌላ አዲስ ታሪክ ደግሞ ማታ ሩታ ባሏ ሃሳብ እያደረገች እንግዲህ እንትን እያለችው ነበረ። ያ ቦታ ደግሞ እኔም ተጠቅሜዋለሁ። ማታ ፊት ለፊት ቪዲዮ ላይ አስገብቼው ነበረ። ሌላ ብዙ ዩቱበሮችም ደግሞ ሀሳብ አስተያየት እየሰጡበት ነበረ። እሩታ ለባልሽ ክብር የለሽም ባለጌነሽ የሚሏትም ነበሩ ማለት ነው። በመቀጠል ደግሞ ትዳር ላይ ነው። ድራማም ቢሆን በዚህ አይነት ለምን የሚሉም ነበሩ ማለት ነው። የኔ እናቶች ወይም ደግሞ የኔ እህቶች ማለት ነው፣ ሩታ የተሰጣትን ስክሪፕት ነው የምትሰራው። ስንቴ እናስረዳችሁ? ደግሞ ታውቃላችሁ፣ ዩቱበሮች ናችሁ፣ እንደ አርባ ሀምሳ ሺህ ሰብስክራብ የያዛችሁ ልጆች ናችሁ። ለምንድ ነው የምትሰድቧት? ማለት አብረሽም የተሰጠው ስክሪፕት ነው የሚሰራው፣ ሩታም የተሰጣትን ስክሪፕት ነው የምትሰራው፣ ፍቅርም የተሰጣትን ስክሪፕት፣ ሁላቸውም የተሰጣቸው ስክሪፕት። ማን ነው የሚጽፍላቸው ካላችሁኝ ደግሞ እናገር ነበረ ነው የሩታ ዘመድ ነው እውነት ለመናገር እስክሪፕት የሚሰጣቸው ማለት ነው። በቃ ከፈለጋቸው ታንቃቸው ሞት ሆነ አያገባኝም። እውነቴ ነው የምላቸው። እና እስክሪፕት የተሰጣቸው እስክሪፕት ነው እየተወኑ ያሉት እንጂ በራሳቸው የፈጠሩት ወይም ደግሞ የራሳቸው ሸር ነገር አስበው አይደለም። በዙሪያቸው ያሉ ሰዎች እያሳደጉ ነው። ይሳቅን ተመልከቱ። ይሳቅ አመጡትና መጀመሪያ ላይ ጠቀስ አድርገው እንዳውም ቪዲዮ ሲቀርጾ የሆነ ቀን በዳኒ ቤት ሲቀረጽ የሆነ ሰው ጠቅሷታል ይሳቅና ተብሎ ማለት ነው። ስለዚህ መጣ አስተዋወቁት ከዚ ዩቱብ ቻናል ከፈቱለት፣ አሳደጉት፣ አከተመ በቃ ገና ከዛ የበለጠ አምሳ ሺህ ሰብሳ ሺህ ይገባል። ሜር ሆነ ራሰው አመጧት፣ አስተዋወቋት። ከዛ በኋላ አምሳ ሺህ ሰብስክራይብ አልፋለች። ኸር ከየር እንሻላ አሳደጓቸው እንጂ ለምንድነው የምትሳደቡት? ማለት ለምንድነው የምትሳደቡት? እንያለቅ ፍቅርም ደግሞ በዙሪያሽ ያሉትን ሰሞኑ የመጡ ልጆች ከፍተሽ አሳድጊያቸው። እውነት ለመናገር ልክ እንደ አብርሽና ሩታ ማለት ነው። ሌላኛው ትኩሳት ደግሞ እንግዲህ የሆነች ልጅ እውነት ለመናገር አሳዝናኛለች። ይሄ መረጃ ባለፈው ደርሶኛል። እሱ ምንድን ነው? ሁለት ልጆች በአብርሽና በሩታ ምክንያት ትዳራቸው እንዳጡ እንዴት አብርሽና ሩታ ምክንያት ይሆናሉ ብላችሁ አጠይቆኝም። በሩታና አብርሽ የሚሳደቡ ሰዎችን እነሱ ገስት ላይ ገብተው ሲሳደቡ ይመስለኛል። ያንን ሪከርዳቸው ተቀርጾ ወደ ኢትዮጵያ ተልኮ ባላቸው የፈታቸው ማለት ነው። ይሄ ደግሞ በራሳቸው ተናግረው እውነት ለመናገር ድምፁ ጠቀመው ነበረ። ነገር ግን ለዛቸዋ ልጅ ለተናገረቸዋ ልጅ ለራሷ ጥሩ ላይሆን ይችላል። ሲጀምር ደስ አይላቸውም ገባቸው አይደለም። ነገር ግን ዩቲዩብ ላይም ተጭኗል። ያንን ቪዲዮ ካያችሁት ከሆነ የሆነች ልጅ ጭናዋለች ዩቲዩብ ቻናልዋ ላይ ማለት ነውና እኔ ማምጣት አልፈልግም። ምክንያቱም ልጅቷ አሳዝናኛለች፣ ስታለቅስ የአራት ዓመት ትዳሪ ያጣውኝ በአብርሽና በሩታ ምክንያት ነው። እሱም እነሱን የሚሳደብን ሰዎች ስሳደብ ድምጽ የተቀርጾ ተላከል አሉ ብላ ማለት ነው እና ለምንድን ነው የምትሳደቡት? እናንተ የነገ ህይወት ይኖረኛል ወይም ደግሞ ነገ ልጆች እናት እሆናለሁ፣ በመቀጠል ደግሞ ደህና ቤተሰብ አለኝ፣ ቤተሰቦቼ እንዲሰደቡ ወይም ደግሞ በጎረቤት የሆነ ወቀሳ እንዳይመጣባቸው ጎረቤት ራሱ እንዳያገላቸው ብላችሁ የምታስቡ ከሆነ ለምንድን ነው ሚዲያ ላይ ወጥታችሁ የምትሳደቡት? አብረሽና ሩታ አንድች ቀን ተጣልተው አያውቁም ብላችሁ ታምናላችሁ? አታምነው። ምክንያቱም ውሸት ነው የምትፈልጉት እናንተ። ይህን ውሸት በውሸት ተጣልተዋል፣ ተጋጭተዋል ተበጣብጠዋል፣ ተቆራርጠዋል እንድትባሉ ነው የምትፈልጉት ማለት ነው። ይሄ የእናንተ እንትን ነው። ይሄ እኔ ጋር ደግሞ አይሰራም ማለት ነው ባጭሩ። እውነት ለመናገር ይሄ ስናገር ምን እንደሚመጣብኝና ምን እንደሚጠበቀኝ አውቃለሁ። በውስጥ መስበር ነገር ግን ምንም ማድረግ አልችልም። እውነትን እውነቱን ነው የምናገረው ማለት ነው። ትዳር የሚያክል ነገር ወይም ደግሞ የነገ ህይወታችሁን የምታበላሹት ለማን ብላችሁ ነው? እነሱ የራሳቸው ህይወት እየኖሩ ነው። ፍቅርና ፍድ የራሳቸው ህይወት እየኖሩ ነው። አብርሽና ሩታ የራሳቸው ህይወት እየኖሩ ነው። ጸጌና ዳኒም ደግሞ የራሳቸው ህይወት እየኖሩ ነው። ታዲያ የእናንተ የእናንተ ህይወት ለሰው ብላቸው የምበጣበጡት ትዳራቸው የምበትንት ለማን ብላችሁ ነው? አላቀ መንገዴ እራሳችሁ ታቃላችሁ ብዬ አስባለሁ። እኔ እውነት ለመናገር እንኳን ተዳሪ የፈለገ ነገር ላጣ አልፈልግም። በሰው የመጣ ማለት ነው አላደርገውም። እኔ ተሰድቤ እንኳን መጥፎ ቃላት የሌለብኝን ባህሪ የተናገረችኝ ልጅ አለች ከዚህ በፊት መሳደብ አቅቶኝ አይደለም፣ ግን አልነካዋትም፣ አልደረስኩባትም። እኔ ደግሞ በሰደበ ያደረገችኝን መጠን መስደብ እችል ነበረ። ነገር ግን አልሳደብም። ለማን ብዬ ነው የምሳደበው? ሚዲያ ላይ ወጥቼ ያንን ሪከርድ የተቀምጠ ቤተሰቦቼ ጋ ሊደርስ ይችላል። አያቸው አደለ። ከዛ በኋላ ደግሞ የራሴ ህይወት ሊበትንብኝ ይችላል። ነጌስ፣ የልጆች እናት አልሆን ወይ? ልጆቼን ይህንን ድምጽ ቢሰሙትስ ቢያዳምጡትስ ብዬ ሸማቀቃለሁ። እማይሆን ነገር ነው። ለራሴ የማስብ ከሆነ ለራሴ ህይወት የማስብ ከሆነ ለቤተሰቦች ለነጌ ለልጆች የማስብ ከሆነ መጥፎ ቃላት በጭራሽ አልናገርም። ሚዲያ ላይ ማለት ነው። ካገኘኋት ግን ያቼ ልጅ አንቄ ብደፋት እራሱ ራሱ ደስ ነበረ። ገባቸው አይደለም። በጾሙማ መጥፎ ነገር መናገር የለብኝም። እረ እናንተ አሁን በዛች ልጅ የመጣ ነው የተናገርኩኝ። እውነት ለመናገር ሁለት ልጆች ትዳራቸው እንዳጡ የዛሬ ሰባት ወር እንደዛ ሰምቻለሁ። ነገር ግን የጠላት ወሬ ይሆናል እንጂ ይሄ እውነተኛ ታሪክ አይሆንም ብዬ ነበረ። ልጅቷ አንዲቷ መታ ስታለቅ ሳሳዘነችኝ፣ ሀቂጋ ማለት ነው። አንዲቷም ደግሞ እኔ አላቅም፣ እሷ ስትናገር አልሰማትም፣ ብቻ ሁለት መሆናቸውን አቃለሁ። ከመሳደብ ተቆጠቡ፣ እነሱ የተሰጣቸው ስክሪፕት ነው። ሩታ ሰፋ አድርጋ ያቀረበችው የተሰጣት እስክሪፕት ነው። በቃ የተወነችው ማለት ነው። ዛሬም ደግሞ አብርሽና ፍቅር ሲመጡ የተሰጣቸውን እስክሪፕት ነው በደንብ አድርገው የሚተውኑት። የፈለገ ነገር ቢመጣ፣ የፈለገ ነገር ቢፈጠር፣ እውነት ለመናገር ፍቅርን ማትሳደቡ፣ አብርሽን ማትሳደቡ። ምክንያቱም የተሰጣቸው እስክሪፕት ነው፣ እየተወኑ ያሉት ነው እምላችሁ፣ ማለት ነው። ተግባባን፣ ተግባብተናል ብዬ ያስባለው ለፈለፍኩኝ እኮ ዛሬም ለፈለፍኩኝ፣ የሌለ ማለት ነው። እና ለማንኛውም ውድ ቤተሰቦች የእውነት ለመናገር ልጅቷ አሳዘነችኝ አሳዘነችኝ አሳዘነችኝ። የአራት ዓመት ትዳር ማጣት ማለት እኮ ከባድ ነው። አስባችሁታል አስባችሁታል? አብርሽና ሩታ ቀጥ ብላችሁ አሁን ንዋውንቺ ልጅ አስታርቋት፣ እውነት ለመናገር ያስታርቋት። በውስጥ መስመር እንትን ይበሉ፣ አናግሯችሁና ማለት ነው። አናግር ዜድ ወይ ስሟን ጠራውኝ ስሟን አላቅም እና ምን ልላችሁ ነበረ እውነት ለመናገር አብርሽ ነሩታ ልላክላቸው እንዲህ ቪዲዮ በውስጥ መስመር ያንን ያወራችሁበትን ቆርጬ አውጥቼዋለሁ። እውነት ለመናገር እና ቀጥ ብለው እያስታርቋት ከባል ዋጋ ማለት ነው። ከዛ በኋላ መቆጥባ ልትቀበጣለች ብዬ አስባለሁ። እና መጥፎ ንግግር ስትናገሩ እንግዲህ ቤተሰብ ጋር እንደሚደርስ እወቁ።